እኔም ብላችሁ ቤተሰብ ብሩኬ ግን ሲቀያየር እንዴት ነው የሚያስፈራው? እረ በፈጣሪ ቅርርርርር አለ። በነገራችን ላይ ማለት ነው ይሄ ልጅ ባለፈው እራት ልጋብዝሽ ብሎ በራንክ ያደረጋት ልጅ ነው እና ቀን ደግሞ እኔም እንዲሁ ሌሎቻችሁን ብዙዎቻችሁ ያሰባችሁት የብሩኬ ብሩኬ ፕራንክ እያረጋት ነው ነበር ያላችሁኝ። ግን አይደለም አይደለም፣ እኔ አውቅ ያለሁ ጨረቃ የሆነ ተንኮላ አስባ ነው የመጣችሁ። እኔ ያልኩት ሰላም፣ ሰላም እንዴናችሁልኝ? እኔ ውድና የተከበራችሁ ቤተሰቦቼ በያላችሁበት አለም ዳርቻ ሰላማችሁ ብዙዝት ረፍረፍ ይበልኝ እያልኩኝ እንግዲህ በጉጉት ሲጠበቅ የነበረው የጨረቃ የቪዲዮ ተለቋል። በነገራችን ላይ ማለት ነው ቀኑ በጣም አልመሽ ብሎ ነበር፣ ግን አጋጣሚ ሆኖ የሆነ ቦታ ሄጄ መሸብኝና ያው ካለፈ በኋላ ነው የያየሁት ማለት ነው። ቢያንስ ከአንድ ሰዓት በኋላ ምናምን ያየሁት ማለት ነው። እና ለማንኛውም ጨረቃዬ እኔ የስራ ሰው ማለት ነው። ዛሬ ብሩኬን እንግዲህ በነገራችን ላይ እሱም ብቻ አይደለም እኛንም መጀመሪያ መግቢያው ላይ በጣም ተደናብሬ ብሬ ነበረ። እንዴ ሃይሚዬ ምን አስባ ነው ዛሬ ምናለች? እንግዲህ በህይወቴ ወሳኝ የሆነው ሰው ላስተዋወቃችሁ ነው። ምንሽ ነው? እስኪያሳይን እስኪያስተዋውቂን፣ ያላችሁ ቁሌ ቤት ግን እንዲህ ሃይሚ እያላመረረች ምናምን እያልኩ ነበርና፣ በነገራችሁ ላይ መጀመሪያ ላይ ወደ እውነት እየወሰደችው ነበር፣ ግን ጥፍ አድርጋ ልክ ብሩኬ የእውነት ሲቀያየር የእውነት በስተ መጨረሻው ፕራንክ መሆኑ ተነግሮት ተረጋጋ። ግን ይዛቸው ማለት ነው። እኔ ብሩኬ ብሩኬ ሰሞኑን በጣም የሆነ ከባድ ነገር ይዞ እንደሚመጣ እየተሰማኝ ነው። የሆነ ከባድ ፕራንክ ምክንያቱ ትናንትና ምዝቷል፣ ዛሬ ምዝቷል። እና በይዘው ወይ እኔ የሆነ ነገር ፕራንክ ይዞ ቢመጣን ያልቀየመው